በአማራ ክልል በ2018 የትምህርት ዘመን የግዕዝ ትምህርት በግዳጅ ይሰጣል መባሉን ተከትሎ የክልሉ ሙስሊሞችና አመራሮችን አስቆጣ። ሙስሊሞች በደንብ ሼር አድርጉት፣ እስከ መጨረሻው ተከታተሉ። በአማራ ክልል የ2018 የትምህርት ዘመን የመጀመሪያ ደረጃ ትምህርት ቤቶች ከሦስተኛ ክፍል ጀምሮ የግዕዝ ትምህርት አስገዳጅ ሆኖ ወርዷል። ይህም ጉዳይ የክልሉ ሙስሊሞችን አስቆጥቷል። በትላንትናው የጁማ ኹጥባም ኢማሞች በየመስጂዱ ይህንን ጉዳይ እንደማይቀበሉ ታስረግጠው ሲናገሩ ነበር። ሙስሊሞችም እንደማይቀበሉ ሲናገሩ ነበረ። የክልሉ የተለያዩ ዞን መጅሊስም መግለጫ አውጥቷል። ይሄ የትምህርት አይነት ሙስሊሙ ማህበረሰብ ታሳቢ ያላደረገና ውይይት ያልተደረገበት በመሆኑ የግዕዝ ትምህርት ለተማሪዎች መሰጠቱ እርባናቢስ ነው። ከ25 ሺ ሰው በላይ ተከታይ የሌለው ቋንቋን ማስተማር ተገቢ አይደለም። ጥቅም የለውም። የዶክተር በድሉ ዋቅጅራ በአዲስ አበባ ዩኒቨርሲቲ የቋንቋዎችና የሥነ ጽሑፍ መምህር ከቢቢሲ አምሀሪ ጋር ባደረጉት ቆይታም የተናገሩት ንግግር ነው። ሰሞኑ የአማራ ክልል በመደበኛ ትምህርት ቤቶችም ከሶስተኛ ክፍል ጀምሮ የግእዝ ትምህርትም ተግባራዊ እንዲሆን ውሳኔ ማስተላለፉን ተከትሎም በርካታ የተቃውሞ ድምጾችም እየተሰሙ ይገኛሉም። ታዲያ የተቃውሞ ድምጻቸው ሁሉም ዙራቸውን አክረውና መነሻ አድርገው የሚያወሩትም የሚከሱትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሆኑን አስገራሚ ሆኗል። ዶክተር በድሉ ዋቅጅራ እንዲህ የተናገሩበት ንግግር መሰረቱስ ምንድን ነው? በሌላስ ቦታ እየተወሩ ያሉት ግእዝን ለመጥላትና ቤተ ክርስቲያኒቱን በተገኘ አጋጣሚ የመስደብ አባዜው ምን ይመስላል? የዛሬው ዝግጅታችን ነው። አብራቸውን ቆዩም። የግዕዝ ትምህርት ለተማሪዎች መስጠቱ ምንም ጥቅም የለውም፣ ቋንቋው የሞተ ነው ሲሉ ተናገሩም። ይህን የተናገሩት አንድ አመት ብቻ የግዕዝ ትምህርት እንደ ተማሩ የሚናገሩትም ዶክተር በድሉ ዋቅጅራ ናቸው። አንድ በዩኒቨርሲቲ ዶክተርነት የተሰጠውም ሰውም የጥናትና ምርምር ግኝት መሰረት አድርጎ መናገር የሚጠበቅ ምሁራዊ ግዴታ ነው። ይሁን እንጂ በተገኘው አጋጣሚ ቤተ ክርስቲያኒቷን መስደብና ያለውን እውቀት ለማዋረድ ለሚተጉ ሰዎችም ግብዓት መስጠት ይገባል ይገባልና እርቃኑን የወጣ መረጃም በአደባባይ ሲያሰጡም አላፈሩም። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለው መረጃም ከአምስት መቶ ሺህ በላይ ካህናት እንዳሉ ይነገራል። የዲያቆናቶች ቁጥርም ከዛ ይበልጣል። ታዲያ እነዚህም ብቻ ብንደምረው ስንት ሺህ ወይም ስንት ሚሊየን የግእዝ ተናጋሪ ቋንቋ አለም? ይህ እንደ አምልኮ ቋንቋ የሚቆጠር ሳይሆን አምልኮ የሚገለጽበት ቋንቋ በዛ ስለተገለጠ ነው። ከዚህ ባለፈ ደግሞ ግእዝ የምርምር የሳይንስና መድኃኒት ቅመማን የያዙ ብዙ ጥበቦችና ሌሎችም ግኝቶች የያዘ በመሆኑም በሌሎች ሀገራትም ከመቶ ዓመታት ያለፈ ታሪክ ያለውም የግእዝ ትምህርትን ሲያስተምሩና ከዲግሪ እስከ ፒኤችዲ የደረሰ የግእዝ ትምህርት ሲሰጡና ሲያስመሰክሩ የሚስተዋልበት ጉዳይ አለም። ይሁን እንጂም የሀገራችን ምሁራን ግን ይህንን እየደገፉ አይደሉም። ከመረጃ የራቀና በዚህ ሰዓት ላይ በአብነት ትምህርት ቤቶች በቤተ ክርስቲያን ውስጥ በሚሊዮኖች የሚቆጠሩ ሰዎች የሚናገሩትን ቋንቋ የሞተ ነው ብሎ መናገር በራሱ በጭፍን ጥላቻ ቤተ ክርስቲያኒቷን የሞተ ቋንቋ ይዛለች የሚያስብልም ምልከታ እንድንይዝ እንድንገደድ አድርጎናል። ሚዛናዊ ባልሆነ አገላለጽና ሀገራዊ ሞራል የሌለውም ስብከትም ብለንም ብንደመድምም ከመነሻው ተነስተን መረጃና የአመክንያዊ ገለጻና ስደራ ነው ብለን ብንወስደውም ከእውነት የራቀ ነው ማለት አይቻልም። ታዲያ እሳቸው ግን በደፈናው እርባና ቢስ ብለዋል። ዶክተርን አንድ ጥያቄ እንጠይቃቸው። አሜሪካን፣ ጀርመን ሌሎችም ሀገራት ከመቶ አመታት በላይ የዘለለ ምርምር ትምህርት ሲሰጡበት እርባናቢስ በመሆኑ ነው ወይስ ሃይማኖታዊ ሆኖ ቤተ ክርስቲያን ወይም ኢትዮጵያ በቤተ ክርስቲያን ውስጥ አገልግሎት ስላዋለቸው ነው። ቤተ ክርስቲያን አንዱ ለሀገር ካበረከተችው አበርክቶ መካከልም ጥንታዊ ቋንቋ መጠቀም ነው። እጅግ የሚያስደንቀው ታዲያ እሳቸው በሚጽፏቸው ግጥም ውስጥ የሚጠቀሙት ከጥቂት ፊደላት ውጪ ጠቅላላ የግዕዝ ስለመሆኑንስ ያውቁ ኖሯል። አባቱን የማያውቅ መጣ እንዳይሆንቦ ይህንን ጥያቄ ነርሶ ንተውም በግዕዝ ፊደል እየተጠቀሙ እርባናቢስ ማለት በራሱ ምን የሚሉት ነውም። ግዕዝ ያለው ስነ ጽሑፋዊ የታሪክ ስደራ ውስጥ እንደምንዘነጉት ኢትዮጵያ በታሪኳ ውስጥ ባሳለፈችው የረጅም ዘመን ታሪክ ውስጥም የነገስታቱ ታሪክ አጠቃላይ ያለው የቤተ ክርስቲያንም ይሁን የምርምር ግኝቶች በግዕዝ ተሰድረው እንደሚገኙና ለምርምር ከሀምቡርግ ዩኒቨርሲቲና ከሌሎችም ዩኒቨርሲቲዎች ወደ ኢትዮጵያ መጥተው በቃል ያለውም በጽሁፍም ያለው ታሪኩንም ሂደቱንም እየመረመሩ ለጥናት አዲስ ግኝትም እያስገኙ የሚገኙበትን እንደምን እርባና ቢስ ሊሉ ወደዱም። እሳቸውን የመሰለች ሌላኛው የሙስሊም እምነት ተከታይም ይህንን የመሰለ ሀሳብ ስታንጸባርቅ ነው የተስተዋለው። ስሁት የሆኑ አላማዎችና ወይም ንግግሮች እንዳለ ሆነው፣ የዚችኛዋ ሴት ደግሞ የመረረ ጥላቻ ንግግሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምእመናን ላይ ስታንጸባርቅ ተስተውሏል። ለአብነት ያህል እንኳ ብዙ ጊዜ አፏን የምታላቅቅበት የስድብ ቃል ብንተው ሰሞኑን የቅድስት ድንግል ማርያም ስዕል በመቅደድም ምራቋን እየተፋች ያለቿን ሴት ደግፋ እውነቷን ነው ስትልም የተደመጠ ነው። ሙሉ በሙሉ መረጃ የላትም። ሲቀጥል እውቀት የሚባል ነገር እርሷን አልተጠጋትም። እርሷ ብቻ በሰላም ያለውን ህዝብ ለመበጥበጥና ጥላቻን ለመንገስ ያነሰ ሀሳብም ስታቀርብ ይታያል። ሌላው ቢቀር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግዕዝ በአዲስም ኪዳን በብሉይም ኪዳን ይነገር እንደነበረ ተስኗታል። ይህ በግድ የሚሆን ሳይሆን ታሪክ ዘግቦት የሚገኝ የእሷ ውስታዞቿ የሚሆን ኢማሞቿ የሚመሰክሩት ሀቅ ሆኖ እያለ ይህንን እውቀት በማጣቷም ስትዳክር ይስተዋላል። ይጭፍን ጥላቻን ንግግርና ቤተ ክርስቲያንን የመክሰስ አባዚዋንም በዚህ በኩል ቅርሻቷን ስተፋኑ ማስተዋል የተቻለው፣ አድምጠን እንመለስ። እውነታው የት እንደሆነ ምናምን እኮ ታውቀዋለች። እንግዲህ ያው ኢትዮጵያ ሀገራችን፣ ዛሬ አንቺ የምትናገሪው ቋንቋ እንኳን እኮ የእኛ ቤተ ክርስቲያን ናት፣ ፊደሉን ቀርጻ ዓመተ ምሕረቱን ቀምራ ቁጥር ሰጥታ አብዝታ ደምራ ቀንሳ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? መግቢያ ላይ እንደሰማችሁት አንች የምትናገሪውን ቋንቋ ቤተክርስቲያን ናት የሰጠች እያለ ነው ወገናችን። በጣም ተሳስተሃል። ለምሳሌ አንተ የምትናገረው የኦሮምኛ ቋንቋ ነው፣ ፊደላትህ ደግሞ የላቲን ፊደላቶች ናቸው። ቤተክርስቲያን አይደለችም የፈጠረችልህ ማለት ነው። የኔንም ቢሆን ከቤተክርስቲያን ጋር ምንም አይገናኝም። እንደውም የኛ ማህበረሰብ የግዕዝ ቋንቋ ተናጋሪ ነበረ። የግዕዙን ቋንቋ ቤተክርስቲያኒቱ ስለገደለችው ማህበረሰቡ ሚግባባበት ሲያጣ ነው የፈጠረው። የሰው ልጅ በባህሪው ቋንቋን ይፈጥራል፣ ያሳድጋል። ቋንቋ ተናጋሪ ሲጠፋ ይሞታል። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ተግባብተናል። የግዕዝ ቋንቋ ከኦርቶዶክስ ጋር ፈጽሞ የሚያያዝ አይደለም። የግዕዝ ቋንቋ ኢየሱስ ከመወለዱ በፊት በደቡብ የመን ይነገር የነበረ የጥንት ቋንቋ ነው። ኦኬ፣ ያ ቋንቋ እንግዲህ በተለያየ የሰው ልጅ የህይወት መስተጋብር ሲግባቡበት ኖረው ይህን የግእዝ ቋንቋ የቤተ ክርስቲያኑ የሃይማኖት ቋንቋ ነው በማለት የግእዝ ቋንቋን በኢትዮጵያ በተለይም በሀገራችን የሰሜኑ ክፍል እንዲሞት ካደረጉ በኋላ ማህበረሰቡ ሲቸገር፣ ማለትም የቤተ ክህነት ሰዎች ይህን ቋንቋ ትናገሩ ያው ሲያስቸግሯቸው ሲቸገሩ ነው እንግዲህ በላ ጠጣ መጣ ሄደ እያለ የሚንቋቋ የፈጠሩት ቋንቋን የፈጠረው የሰው ልጅ ነው። የሰው ልጅ ቋንቋን በመፍጠር የሚታወቅ ስለሆነ የሰው ልጅ መግባባት ግዴታው ስለሆነበት ማለት ነው። ሁልጊዜ ለኦርቶዶክስ ብቻ ክሬዲት እንዲሰጥ የምትፈልጉ ጭፍን አመለካከት ያላችሁ ሰዎች እንጂ የአማርኛ ቋንቋ ከሴሜቲክ ቋንቋ እየተፈጠረ ነው። ሴሜቲክ ቋንቋዎች የግዕዝ፣ የትግረኛና ሌሎች ቋንቋዎችም አሉ። አማርኛ ቋንቋ ከኩሼቲክ ቋንቋም ነው የወሰደው። የአማርኛ ቋንቋ ፊደሎች ቀጥታ ከግዕዝ የመጡ ናቸው። በነገራችን ላይ ቤተ ክርስቲያኒቱ አይደለችም የፈጠረችው ፊደላቱን እራሱ ማለት ነው። ምክንያቱም የግዕዝ ቋንቋ ቤተ ክርስቲያን ሳትኖር በፊት የነበረ ነው። ኢየሱስ ከመኖሩ በፊት የነበረ ነው። የኦርቶዶክስ ቤተክርስቲያን ኢቭን ከኢየሱስ ጋር ከማርያም ጋር ራሱ የምትገናኝ አላቸው። ሌላ ሌላ ነገር ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና አንድ ሺህ አምስት መቶ አምሳ ዓመቷ ነው ገና ያኔ ሶ ለእኛ ብቻ ክሬዲት ይሰጠን የሚል የውሸቶችና ና የጭፍን አመለካከቱ ሰዎች አካሄድ ነው። አንድ ሰው አመክንዮ ሲኖረው በጎ ነውም፣ የሚያቀርበውም ሀሳብ ተቀባይነት እንዲኖረው በተጨባጭ መረጃና ወይም አመክንያዊ የሆኑ ጉዳዮች ሲያቀርብ ለሰሚው ላቀረበውም መልካም ይሆናል። በጭፍን ጥላቻ ባነሳ እውቀት ግን ዝም ብሎ ማውራት አፍ ሲከፈት ጭንቅላት ይታያል የሚለውን የሀገሬ ሰው ንግግርን የሚያስረግጥ ሆኖ ከማለፍ ውጪ አንዳች የሚያተርፈው ነገር የለም። የዚህ የግዕዝ ቋንቋ የአማራ ብሔራዊ ክልላዊ መንግስት የትምህርት ቢሮ የወሰነው እንጂ ቤተ ክርስቲያኒቷ ወስና የሰጠችው አይደለም። ተቃዋሚዎች ሁሉ ግን ቤተ ክርስቲያኒቷን ይሳደባሉ። የደፍተራ ትምህርት ነው፣ ለሌሎች ለመስጠት ነው የሚሉትና ሌሎች የማጉረምረም ጥያቄዎች ይነሳሉም። በኢትዮጵያ ውስጥ ሃይማኖታችን የየግል ሲሆን ሀገር ግን የጋራ ናት። በአማራ ክልል የሚገኙት ሙስሊም ብቻ ሳይሆን ኦርቶዶክሳውያንም አሉም። ይህ የሁለቱም ቃል ተደምጦ አያስፈልግም ተብሎ ከተወሰነ ሕዝባዊውን ውሳኔ የመቀበልና የማጽናት የክልሉ መንግስት ሆኖ እያለ ሙስሊማዊ ጥያቄን ብቻ በማድረግ ሁከት ለመቀስቀስ ጸባጫሪ ድርጊቶችን ማንጸባረቅ ሀገሪቱን ወደ ባሰ ብጥብጥ ከማሻገር ውጪ የሚያተርፈው አንዳች እንደሌለ እንናገራለን። ታዲያ አረብኛ በኢትዮጵያ የሚያጠኑ አሉ። ከቋንቋው በዘለለ ኦርቶዶክሳውያን ይሁን ሌሎችም የፕሮቴስታንት ተከታዮች አረብኛን ይማራሉ። ምክንያቱም አረብኛ የመካከለኛው ምስራቅ ግንኙነት ጋር ያለውን ሂደቶች ለማፋጠንና በስራ ሂደት ውስጥም ያሉን ግንኙነቶችም ለማሳካት ይረዳ ዘንድ ቋንቋ እንደ ቋንቋ ችግር የለም። ግዕዝ ሲሆን ግን ኦርቶዶክስ ካስቀድሞ የነበረውን ቋንቋ የሃይማኖቱ መግቢያቢያ አድርጋ ስለተጠቀመችበት ብቻ ከዛ ጋር አገናኝቶ የጥላቻን ንግግር ማንጸባረቅና አምልኳዊ ማስመሰልም ከእውነትም ከእውቀትም መራቆት ነውና ይህ ማንንም የማያንጽ ነውና ሀገሪቷ ያላት መከራ ይበቃታልና ሆን ተብሎ ወደ ቤተ ክርስቲያን አስጠግቶ ቤተ ክርስቲያኒቱን በጥላቻ ሁለተኛ ነገር ደግሞ በእውቀት የሌለ ገለጻዎች በየሚዲያዎች ቀርቦ መናገር በራሱ ሀገር ያለ አዋቂ የቀረች ማስመሰልም ተገቢ አይደለምና፣ ለማንኛውም እየተንጸባረቁ ያሉት ግእዝን አስመልክቶ በአማራ ክልል የተወሰኑን ውሳኔ ተከትሎ ሃይማኖታዊ ለማድረግም የእስልምና ጉዳዮች ምክር ቤትም መግለጫ አውጥቶ መቃወሙንና ይህንን በአፋጣኝ እንዲነሳም ጠይቋል። ታዲያ ቤተ ክርስቲያንስ በዚህ ጉዳይ ምንም ምላሽ አልሰጠችም። ወትሮም ቢሆን የሚሰሩባት ሴራዎችን ተከትላ ምላሽ ከመስጠት ይልቅ ተኝታ ሞፈር ሲቆረጥባት ውሃ ሲወስዳት ብቻ ቆይ አንድ ግሪ እየተበላ ሌላው እስኪጨርስ ድረስ አትቀስቅሱኝ አይነትን ብሂል ትከተላለች። እየተሰሩ ያሉትን ሴራዎችን አይታ ተገቢውን የሆነ ስራ ልትሰራ ይገባል። ለማንኛውም ቤተ ክርስቲያን ሃይማኖታዊ ባልሆነና ባልወሰነችው እርግጥ ነው መልስ መስጠት አይጠበቅባትም። እየተሰሩባት ያሉት ጉዳዮችን ግን በንቃት ልትከታተል ይገባል። እኛም ኦርቶዶክሳውያንም ብንሆን በጭፍን ጥላቻ ሌሎችን ከመናገርና ከመስደብ የሌለንበት በመሆኑ አንለምደውም። የእኛን ግን ሃይማኖት አስመስለው ከሚሳደቡት ወጥተን በእውነት በመረጃ በአመክንዮ እንሞግት፣ መልእክታችን ነው። ቸር ቆዩልን ብለናል።